ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለት ሐሙስ ያዘጋጀ ናቸው አዳዲስ ትኩስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ባለፉት 10 ወራት 48 ግለሰቦች ከ10 እስከ 20 ዓመት በሚደርስ ጽኑ እስራት መቅጣቱን የትግራይ ክልል ፍትህ ቢሮ አስታወቀ። ቢሮው በተመሳሳይ ጊዜ ሶስት ተከሳሾች በእድሜ ልክ ጽኑ እስራት መቅጣቱን ገልጸዋል። የትግራይ ክልል ፍትህ ቢሮ ባለፉት 10 ወራት የተለያዩ የቁጥጥርና የህግ ማስከበር ስራዎችን መስራቱ የገለጸ ሲሆን፣ በጥቅሉ 1450 ተጠርጣሪዎች የሚገኙበት 935 የምርመራ መዝገብ በፖሊስ ተጣርተው ወደ አቃቢ ሕግ መቅረባቸውን በትግራይ ክልል ፍትሕ ቢሮ የተደራጁና ድንበር ተሻጋሪ ወንጀሎች አስተዳደር ዳይሬክተር የሆኑት አቶ ገብረ እግዚአብሔር ተወልደ ብርሃን ተናግረዋል። እንደ ዳይሬክተሩ ገለጻ ከሆነም ከአጠቃላይ 938 መዝገቦች 144 መዝገቦች ለተጨማሪ ምርመራ ወደ ፖሊስ የተመለሱ፣ 114 መዝገቦች ብቁ ማስረጃ አልቀረበም በማለት የተዘጉ ሲሆን 52 መዝገቦች ደግሞ ስልጣን ወዳለው አካል የተላኩ መሆናቸውን ገልጸዋል። ከዚህ ባሻገር በ461 መዛግብት የቀረቡ 613 ተከሳሽ አሉ በፍርድ ቤት ክስ የተመሰረተባቸው ሲሆን ከዚህም ውስጥም 65 መዝገቦች ተከሳሽ ወይም ምስክር ባለመቅረባቸው ምክንያት የተቋረጡ፣ 83 ተከሳሾች ያሉበት 78 መዝገቦች ደግሞ በፍርድ ቤት እልባት ያገኙ መሆናቸውን ገልጸዋል። ዳይሬክተሩ ጨምረው በበጀት ዓመቱ ያለፉት 10 ወራት ለቀረቡ የተለያዩ የክስ መዝገቦች እንደየክብደታቸው ውሳኔ መሰጠቱ የገለጹ ሲሆን ሶስት ተከሳሾች በእድሜ ልክ ጽኑ እስራት፣ 48 ተከሳሾች ከ10 እስከ 20 ዓመት ጽኑ ሀያ አምስት ተከሳሾች ከአስር አመት በታች የተቀጡ መሆናቸውን አቶ ገብረ እግዚአብሔር ጨምረው ገልጸዋል። ከእስራት ቅጣቱ በተጨማሪ በ አስራ ዘጠኝ ተከሳሾች ላይ ከብር አንድ ሺ እስከ ብር አንድ መቶ ሺ የሚደርስ የገንዘብ መቀጮ መጣሉን የትግራይ ክልል ፍትህ ቢሮ የተደራጁና ድንበር ተሻጋሪ ወንጀሎች አስተዳደር ዳይሬክተር የሆኑት አቶ ገብረ እግዚአብሔር ተወልደ ብርሀን አክለው ገልጸዋል። መረጃው ዳጉ ጆርናል አቅርቦታል። ህወሀት ዳግም አላማጣን ለመቆጣጠር ማቀዷን ተገልጿል። የአላማጣ ከተማ አስተዳደር የህወሀት ኃይሎች በኃይል ለመቆጣጠር መወሰናቸውም ነው የተገለጸው። የአርሚ 24 መሪ ጀኔራል ሸሪፎና የአሞራ ክፍለ ሰራዊት አዛዥ ንኩስ ኪሮስ የአላማጣ ከተማ አስተዳደርን ዛሬ ሰኔ 5 2017 ዓም መፈንቅለ መንግስት ለማካሄድና ማህተም ለመንጠቅ እንዳሰቡ ተገልጿል። ከሰባ አመት የእድሜ ባለጸጋ ሆድ ውስጥ 14 ኪሎ ግራም እጢ በቀዶ ህክምና ተወገደ። ነገሌ ቦረና አጠቃላይ ሆስፒታል ከአንዲት የሰባ አመት እድሜ ያላቸው እናት ሆድ ውስጥ 14 ኪሎ ግራም የሚመዘን እጢ በቀዶ ህክምና አስወገድኩኝ ብሏል። ቀዶ ህክምናው ከሁለት ሰዓታት በላይ መውሰዱን በሆስፒታሉ የቀዶ ህክምና ስፔሻሊቲ የሆኑት ዶክተር ታሪኩ ገልዳ ለፋና ዲጂታል ተናግረዋል። በአሁኑ ወቅትም ግለሰቧ በጥሩ ጤንነት ላይ እንደሚገኙም ነው ያስረዱት። ጎንደር ዩኒቨርሲቲ የራሱ ሬዲዮ ጀመረ። የጎንደር ዩኒቨርሲቲ ማህበረሰብ ሬዲዮ ከሰኔ 3 ቀን 2017 ዓ.ም ጀምሮ በኤፍኤም 92.1 የሙከራ ስርጭት መጀመሩን ገልጸዋል። እንደ ተገኘው መረጃ ከሆነ ለጊዜው ዘወትር ከጠዋቱ 3 ሰዓት እስከ 6 ሰዓት ላይ ይተላለፋል ተብሏል። ከዩኒቨርሲቲው ፕሬዝዳንት የማህበራዊ ገጽ የተገኘው መረጃ እንደሚያሳየው ከሆነ የሬዲዮ ፕሮግራሙ አካባቢ ማህበረሰብ በትምህርት፣ በጤና፣ በግብርና፣ በባህል፣ በቋንቋ ወዘተ ንቃተ ህሊናን በማሳደግ ሀሳብን በነጻነት ለመግለጽና ሰዎች ሀሳባቸውን በነጻ በመካፈል መድረክ በመሆን በተጨማሪ ተማሪዎች በብሮድካስቲንግ በጋዜጠኝነትና በመገናኛ ብዙሀን እንዲሁም በሌሎች ስነ ልቦናዊ የሙያ ዘርፎች አሰራር ላይ ተግባራዊ ልምድ እንዲቀስሙ ላይ እድል ይሰጣል ተብሏል። የደቡብ ኮሪያ ጦር በሰሜን ኮሪያ ላይ ያነጣጠረ በድምጽ ማጉያ የሚደረግ የፕሮፓጋንዳ ስርጭትን አቆመ። የኒውክሌር ኃይል ለታጠቀችው ሰሜን ኮሪያ ተደራሽ እንዲሆን ከሰሜናዊ የደቡብ ኮሪያ ግዛት የድምጽ ማጉያ በመጠቀም የሚሰራጨው ፕሮፓጋንዳ መቆሙን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ይህ በሲኦል አዲሱ አስተዳደር ስር እምነትን ወደ ነበረበት ለመመለስ የሚደረግ ጥረት ነው ተብሏል። ስርጭቱ እንዲቋረጥ የተወሰነው በደቡብና ሰሜን ኮሪያ ግንኙነት ላይ ያለውን እምነት ወደ ነበረበት ለመመለስ እና በኮሪያ ልሳነ ምድር ላይ ሰላም ለመፈለግ የገቡትን ቃል ለማሳካት ነው ሲል የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የሚኒስትሩ ቃል አቀባይ ለኤኤፍፒ እንደተናገሩት ስርጭቱ የቆመው ረብ ከሰዓት በኋላ ጀምሮ ነው። በቀድሞ ፕሬዚዳንት ዩንሱ ኪዮል አስተዳደር ዘመን የሁለት ኮሪያዎች ግንኙነት ውጥረት ተባብሷል። ነገር ግን ዮን በዚህ አመት መጀመሪያ ላይ በአስጨናቂ የማርሻል ህግ አዋጅ የተነሳ ከስልጣን ተወግደዋል። ባለፈው ሳምንት በተካሄደው ምርጫ አዲሱ የደቡብ ኮሪያ ፕሬዚዳንት ሊ ጄ ሚዮንግ ከፒዮንግያንግ ጋር ያላቸውን ግንኙነት ለማሻሻል ቃል ገብተዋል። ድምጽ ማጉያዎቹ የተከፈቱት ባለፈው አመት ሰኔ ወር ላይ ሁለቱ ኮሪያዎች በሚከፋፍለው ከወታደራዊ ነጻ በሆነው ዞን በሰሜን ኮሪያ አማካኝነት ወደ ደቡብ ኮሪያ በቆሻሻ የተሞሉ ፊኛዎች ከተላኩ በኋላ ነው። ደቡብ ኮሪያ በሰሜናዊ በኩል በጸረ ኪም ጆንግ ኡን ፕሮፓጋንዳ ስታሰራጭ ቆይታለች። ሁለቱ ኮሪያዎች ከ1950 እስከ 1953 የነበረው ግጭት በሰላም ስምምነት ሳይሆን በትጥቅ ጦርነት ስላበቃ አሁንም ቢሆን ሁለቱ ኮሪያዎች በቴክኒካል ደረጃ ጦርነት ውስጥ ይገኛሉ። ቀደም ሲል በሲኦል ድምጽ ማዋጊያ ክፍሎች ላይ የመድፍ ጥቃት እንደምትፈጽም ስትዝት የነበረችው ሰሜን ኮሪያ የፒዮንግያንግ ጸረ ሰሜን ኮሪያ ፕሮፓጋንዳ ሲያስቆጣት ቆይቷል። ሩሲያ ከልክ ያለፈ የኒኩሌር ዕቃዎችን ከኢራን ለማስወገድ ለመርዳት ዝግጁ መሆኗን አስታወቀች። ሩሲያ ከመጠን ያለፈ የኒኩሌር ቁሳቁሶችን ከኢራን ግዛት ለማስወገድ ዩናይትድ ስቴትስ እና ኢራን ስምምነት ላይ እንዲደርሱ ለመርዳት ዝግጁ መሆኗን የሩሲያው ምክትል የውጭ ጉዳይ ሚኒስተር ሰርጌይ ሪያብኮቭ መናገራቸው የሩሲያ ሪያ ኖቨስቲ የዜና አገልግሎት ዘግበዋል። ቴሄራን ሰላማዊ የኒኩሌር ሀይል የማግኘት መብት እንዳላት ብትገልጽም በፍጥነት እየገሰገሰ ያለው የዩራኒየም ማበልፀጊያ ፕሮግራሟ በምዕራቡ ዓለምና በባህረ ሰላጤው ላይ የኒውክሊየር ጦር መሳሪያ ለመስራት ትፈልጋለች የሚል ስጋት ፈጥሮ ይገኛል። የኢራን የዩራኒየም ማበልጸጊያ ጣፈንታ በዋሽንግተንና ቴህራን መካከል ያለው አለም አግባባት ዋና ነጥብ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክለር ጦር መሳሪያ እንድታመርት መፍቀድ እንደማትችል ሲናገሩ የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ ኢራን ማበልጸግ መተው እንደማትችል ተናግረዋል። ፕሬዚዳንት ቪላዲሚር ፑቲን ከትራምፕ ጋር ባደረጉት የስልክ ቆይታ እንደተናገሩት ሩሲያ ከኢራን ጋር ያላትን የቅርብ አጋርነት በማንሳት በኢራን የኒውክለር መርሃ ግብር ላይ ለመደራደር በሚደረገው ጥረት ለመርዳት ዝግጁ መሆናቸውን ክሬምሊን ባለፈው ሳምንት ተናግረዋል። የጦር መሳሪያ ቁጥጥርንና የአሜሪካን ግንኙነት የሚቆጣጠሩት የሩሲያ ምክትል ውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ለሩሲያ መገናኛ ብዙሃን ትናንትና ረቡዕ ዕለት እንደተናገሩት መፍትሄ ላይ ለመድረስ የሚደረገው ጥረት በእጥፍ ሊጨምር እንደሚገባና ሞስኮ በሀሳቦችና በተግባራዊ መንገዶች ለመርዳት ፍቃደኛ መሆኗን ተናግረዋል። ኤለን መስክ ስለ ዶናልድ ትራምፕ አጋራቸው አንዳንድ ጽሁፎች ተጸጽቻለሁኝ ሲል ተናገረ። ቢሊየነሩ ኤለን መስክ በማህበራዊ ሚዲያ ላይ ባደረገው የቃላት ጦርነት ወቅት ስለ አሜሪካው ፕሬዝዳንት ዶናልድ ትራምፕ በጻፋቸው አንዳንድ ጽሁፎች ተጸጽቻለሁኝ ብሏል። ባለፈው ሳምንት ስለ ፕሬዝዳንት ዶናልድ ትራምፕ ባጋራሁት አንዳንድ ጽሁፎቼ ተጸጽቻለሁኝ፣ በጣም ከሚታሰበው በላይ ርቄ ሄጃለሁ ሲል የግል ንብረቱ በሆነው ኤክስ ላይ መስክ አጋርቷል። የቴስላ ባለቤት የትራምፕን የግብር ህግ አስጸያፊ ብለው ከጠሩ በኋላ ሁለት ወዳጆች በአደባባይ ሲዘላለፉ እንደነበር ይታወሳል። ይህንን የጸጸት መግለጫ የሰጠው ትራምፕ ግንኙነታቸው ማብቃቱን እና ከመስክ ጋር ያለውን ግንኙነት ለማስተካከል ምንም ፍላጎት እንደሌላቸው ከገለጹ በኋላ ነው። የቴክኖሎጂው ቢሊዮነሩ መስክ ያለምንም ማስረጃ ትራምፕ ኮማቾ የወሲብ ወንጀለኛ ጄፈር ኤፕስታይን ጋር በተያያዙ ያልተለቀቁ የመንግስት ሰነዶች ውስጥ እንደሚገኙ ተናግረዋል። ዋይት ሀውስ እነዚያን ውንጀላዎች ውድቅ አድርጓቸዋል። ትራምፕ ምላሽ ሲሰጡ ኤለን መስክ አእምሮውን አጥተዋል። እናም 38 ቢሊዮን ዶላር የሚገመቱ ዋጋ ያላቸውን ከኤለን መስክ ኩባንያ ጋር የተያዙ የመንግስት ውሎችን እንሰርዛለን ሲሉ ዝተዋል። ሙሉ ከተሰረዘ የኤለን መስክ የጠፈር ቴክኖሎጂ ኩባንያ ስፔስ ኤክስ ድረስ ይሄዳል። ትራምፕ እሁድለት ከኤምቢሲ ጋር ባደረጉት ቃለ ምልልስ ይህ በጣም መጥፎ ነገር ነው ብዬ አሰባለሁ። ምክንያቱም በጣም አክብሮት የጎደለው ድርጊት ፈጽሟል። የፕሬዝዳንቱን ቢሮ ማቃለል አይችልም ብለዋል። ኤለን መስክ በሳምንቱ መጨረሻ ከጻፋቸው የማህበራዊ ሚዲያ ልጥፎች መካከል አብዛኞቹ ጽሁፎቹን ሰርዟል። አንደኛው የትራምፕን ከስልጣን እንዲነሱ የሚጠይቅ ሲሆን፣ ሌላኛው ደግሞ በምርጫው በእኔ ምክንያት አሸንፈዋል ሲል ያጋራ

ኢራን በአካባቢዋ የሚገኙ የአሜሪካን ጦር ሰፈሮች እንደምትመታ ዛተች። ኢራን የኒውክሌር ድርድሩ ካልተሳካና ከአሜሪካ ጋር ግጭት ከተነሳ በአካባቢዋ የሚገኙ የአሜሪካን ጦር ሰፈሮችን ትመታለች ሲሉ የኢራን መከላከያ ሚኒስተር አዚዝ ናስር ዛዴ አስታወቁ። ሚኒስትሩ ድርድሩ ካልተሳካና ከአሜሪካ በኩል ጸብጫሪ ድርጊቶችን ከተስተዋሉ በሌሎች ሀገራት የሚገኙትን የአሜሪካ ጦር ሰፈሮች ከመምታት ወደኋላ እንደማይሉ አስጠንቅቀዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር አዲስ የኒኩሊየር ስምምነት ላይ ካልደረሰች የቦምብ ጥቃት እንደሚደርስባት በተደጋጋሚ ሲዝቱ መቆየታቸው ይታወሳል። በሁለቱ ሀገራት መካከል የሚካሄደው ቀጣዩ ውይይት በዚህ ሳምንት ይደረጋል ተብሎ የሚጠበቅ ሲሆን ትራምፕ ድርድሩ ሐሙስ እንደሚካሄድ ሲናገሩ፣ በአንጻሩ ቴህራን ደግሞ ሁድ ነው የሚደረገው እያለች ትገኛለች። ቴህራን ከዚህ ቀደም አሜሪካ ያቀረበችውን ስምምነት ውድቅ ማድረጓን ተከትሎ በሚቀጥለው የኒኩሊየር ድርድር ላይ የተቃውሞ ሀሳብ ታቀርባለች ተብሎም ይጠበቃል። በተጨማሪም የውጭ ጉዳይ ሚኒስተር አባስ አራክቺ በኤክስ ገጻቸው ላይ ባጋሩ ጽሁፍ የኢራን የኒኩሊየር መርሃ ግብር በሰላም እንዲቀጥል የሚያስችል ስምምነት በጣም በቅርቡና በፍጥነት ሊደረግ ይችላል ብለዋል። ሌላው በመካሄድ ላይ ባለው ድርድር ውስጥ ትልቅ እንቅፋት የሆነው የኢራን ሚሳኤል ፕሮግራም ሲሆን ባላስቲክ ሚሳኤሎች የሀገሪቱ ወታደራዊ ትጥቅ ወሳኝ አካል ናቸው። የምዕራባውያኑ ፕሮግራም እንደ ስጋት ሲመለከቱት፣ ቴሄራን ግን ለሀገር መከላከያ አስፈላጊ መሆኑን አበክራ ስትገልጽ ቆይታለች ሲል ሮይተርስ ዘግቧል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለእለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር።